በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ያለ ሕማም ያለ ድካም በሰላም በጤና ያደረሰን የደረሳችሁ እግዚአብሔር ልጆች ሁላችሁ እንዲሁ ለሚቀጥለው ብርሃን ትንሣኤው በሰላም በጤና እንዲሁ ያለ ድካም ያለ ሕማም ያደርሰን። እንዴት ቆያችሁ? እንደምንዋላችሁ? ሁሉን የሚችል አምላክ ክብር ምስጋና ይገባዋል። እንግዲህ አሁን ሰሙነ ሕማማት እንደመሆኑ መጠን የጌታችን የኢየሱስ ክርስቶስን ነገር ነገረ ክርስቶስን የምንሰማበት እና የምንናገርበት ሰሙን ነው። ጌታ ኢየሱስ ክርስቶስ በእግዚአብሔር እቅድ፣ በአምላካዊ እቅዱ ወደ ሰው ልጆች ፊቱን የመለሰ በስጋ ተገልጦ የመጣ ሊሞት የመጣ ስሙ ኢየሱስ ተብሎ ከሰማያት የወረደ በድንግል ማህፀን ሰው ሆኖ የእኛን ሰውነት የእኛን ባህሪ ባህሪ አድርጎ ተዋህዶ ሲገለጥ የሰውን ሞት ለመሞት የሰውን ጦስ ለመውሰድ በሰው ፈንታ ለመሆን በኃጢአተኞች ሰዎች ፈንታ ለመሆን ኃጢአት ሳይኖርበት በሕግ ፊት ፍጹም ሆኖ ጻድቅ ሆኖ ነገር ግን ሕግ የሚከሳቸውን ሰዎች ደግሞ ወክሎ ዳኛው በወንጀለኛው ሳጥን ውስጥ የቆመበትን ሁኔታ የምናስብበት ነው። ያ የወንጀለኞች ሳጥን መስቀል ነው፣ ህማም ነው፣ ቁስል ነው፣ ግርፋት ነው፣ መተው ነው፣ መከዳት ነው። ስቀለው ስቀለው የሚል የህዝብ አድማ፣ እነዚህን ሁሉ ነገሮች ተሸክሞ በካህናት አለቆቹ ፍርድ ተፈርዶበት፣ በነገስታቱ ፍርድ ደግሞ በምድራዊ ነገስታት የፍትህ ስርዓት ውስጥ ተፈርዶበት እንዲሞት የመጣ ለመሞት የመጣ መድኃኒት ነው። እናቱ ስሙን ኢየሱስ ስትለው የሰማችው ከቅዱስ ገብርኤል ነው። ቅዱስ ገብርኤል ከእግዚአብሔር አብ የሰማው ነው። ኢየሱስ ማለት ቁስለኛ መድኃኒት ማለት ነው። ስለዚህ ሊቆስል የመጣ በዘላለም ሀሳቡ ሰውን እጅግ አድርጎ እየወደደ ሰዎችን እኛን በመውደዱ ልክ የሌለ ወዳጅ ሆኖ የተገለጠ ነው። ክብር ምስጋና ይገባዋል። ስለዚህ ቀደም ያሉት የጌታችን አገልጋዩ ነቢያት ተደንቀው ጠይቀዋል። መገለጡ መምጣቱ እና ለምሳሌ ኢሳያስ በስልሳ ሦስተኛው ምዕራፉ ቁጥር አንድ ላይ ይሄ ከኤዶሚያስ ልብሱም የቀላ ከባሶራ የሚመጣ አለባበሱ እያማረ በጉልበቱም ጽናት የሚራመድ ማን ነው? በድንቅም የሚናገር ለማዳንም የበረታ ይወላችሁ እግዚአብሔር ልጆች ኢሳያስ ይገርመዋል። በትንቢት መንፈስ ሆኖ ከሰባት መቶ ዓመት በኋላ በስጋ ስለሚገለጠው ስለ ኢየሱስ ክርስቶስ ይናገራል። ይህ ልብሱ ቀይ ነው ብሎ የቀላ ልብስ እንደለበሰ ይመለከተዋል። ይውላችሁ ነገስታት ልብሳቸው ቀይ ነው። ሄሮድስ ጲላጦስ ወደ ሄሮድስ በላከው ጊዜ ጌታ ኢየሱስን ሄሮድስ ያለበሰው ቀይ ግምጃ ነው። ቀይ ልብስ ነው የነገስታት መጎናጸፊያ ነው። ሐምራዊና ቀይ ነገስታት የሚለብሱት ልብስ ነበረ። በባህሪው ገዢ ነው። መሲህ ነው። መሲህ ማለት ገዢ ማለት ነው። በግሪክ ክርስቶስ ማለት ነው። ንጉስ ነው። እንደው ሰው ተራ ብናየው፣ ግን ንጉስ መሆኑን ደመ ነፍሱ ስለነገረው ሊዘብትበት ቀይ ግምጃ ሰጠው። ያንን ቀይ ግምጃ ለብሶ ሳያስተመለከተው ቀደም ብሎ በትንቢት መንፈስ ይሄ ቀይ የለበሰ ማን ነው? የባህሪ አምላክ ነው። ንጉስ ነው። ልብሱ ብርሃን ነው። እሳት ነው። ቀይ እሳትን ይወክላል። ይሄ እሳት የሚለብስ ጌታ ቀይ ግምጃ ቆሞ እንዴት ነው ያየሁት ብሎ ተደንቆ ጠይቋል ኢሳይያስ። ቀይ ግምጃ፣ ቀይ ልብስ፣ ቀይ ቀለም ደምንም ጭምር ይወክላል። ይሄው ቀይ የለበሰ አዳኝ መስቀል ላይ ተገርፎ አርፍዶ ሰውነቱ ሙሉ ለሙሉ በደም ተጨማልቆ መስቀል ላይ ለሶስት ሰዓት ያክል ነበር። ልብሱን ለሰው ሰጥቶ እሱ ግን ደም ለብሶ መስቀል ላይ ተሰቅሎ ታይቷል። የማያቋርጥ ደም ሰውነቱን አልብሶት ነበር። ቀይ የለበሰ ልብሱ የቀላ ማን ነው ብሎ ይጠይቃል። ማን ነው ወይ በዚህ ልክ ሰውን የወደደ ማን ነው በዚህ ልክ የወደደሽ እሱ ማነው? በዚህ ልክ ሰውነቱ እስኪተፈተፍ ተገርፎ እርቃነ ስጋውን ተሰቅሎ የወደደ ማነው? እሱ ደርሰንበታል ወንድም፣ ደስተሽበታል እናቴ፣ ገብቷችሁን? የፍቅር ደርሰንበት ይሆን ይህንን የፍቅር ድንቅ ዓላማ፣ ይህን ፍለጋ አግኝታችሁት ይሆን? አሽተታችሁት ይሆን? ቀምሳችሁት ይሆን? ስማችሁት ይሆን? አቅፋችሁት ይሆን? ደሙን በለብሳችሁ ጠርጋችሁለት ይሆን ደሙ ከደማችሁ ጋር እንዲዋድ ፈቅዳችሁ ይሆን? ይሄ ደም የለበሰ ወዳጅ ማን ነው ማን ነው ሰው ማን ነው ብሎ ጠይቆ መልስም አያገኝለት ፍጹም ረቂቅ የሆነ በመለኮታዊ አኗኗሩ የማይመረመር እግዚአብሔርነቱ የማይደረስ እንኳን ለእኛ ለስንት ዘመናት ላገለገሉት መላእክት ያልገባ ልዩ ቅዱስ ግን ቀይ ለብሶ ኢሳይያስ ቀድሞ ተመልክቶ ያደንቃል። ይሄ ማነው? ይሄ ማነው ከባሶራ የሚመጣ? በጎች የሚሰፍሩበት ትልቅ ተራራ፣ እረኞች የሚውሉበት ተራራ። ይህ እረኛ የሰው እረኛ የፍጥረት እረኛ የሰራዊት ጌታ ደግ እረኛ፣ ሊያርደን ሳይሆን ሊታረድልን የሚጠብቀን እረኛ፣ ይህ ልዩ እረኛ ይታያችሁ። የእግዚአብሔር ልጆች አይኖቻችሁን እግዚአብሔር ይክፈት፣ ይኳልላችሁ። በቅዱስ ኩሉ አይን ሲከፈት ነው የጌታ እረኝነት የሚገባው። ሰላም የምንተኛው በሱ ነው። ሰላም የምንነሳው በሱ ነው። ወልደን ምን ስመው በሱ ነው። ሰርተን ምን ገባ በሱ ነው። ዘግተን ምን ተኛ በሱ ነው። እረኛ ስለሆነ እስከ ዘላለም የሚጠብቀን አጥንቶቻችን ሳይቀሩ ቤቱ ነው የሚተኙት። አጥንቶቻችንን የሚጠብቅ በታማኝነት እሱ ነው። አባት፣ እናት፣ ወንድም፣ እህት፣ ልጅ ገንዞ ነው የሚቀብረን። አጥንቶቻችን ሳይቀር የሚጠብቅ እንቅልፍ የሌለው እረኛ ከባሶ ይመጣ የበጎች እረኛ ከባሶ ራ የወጣ ተራ ከባሶ ራ ተራራ የወረደ እረኛ ከሰማያት ከዓርያም የመጣረኛ የበጎቹን ስም የሚያቀረኛ ፀጉራችንን ቆጥሮ የሚያውቅ በእጆቹ በዳፍ እንደ ንቀሳት የነቀሰን እረኛ ሊረሳን የማይችል እረኛ አለመቻል የሌለው በባህሪው አለመቻል የሌለው መርሳት የማይችል ቅዱስ እረኛ ይሄ ማን ነው ይላል ኢሳያስ። ተደንቁ አለባበሱ ያማረ፣ አለባበሱ አማረ ጌትነቱ፣ የህይወት ስርዓቱ በህግ ፊት ጻድቅ፣ በሰው ፊት ጻድቅ፣ በድሃ ፊት ጻድቅ፣ በነገስታት ፊት ጻድቅ። ማንም ምንም የማያወጣለን ድሃዎቹ ቤት መግባት የሚችል የተናቁት ሰዎች እጆቹን ዘግቶ የሚያቅፋቸው ለምጻሞቹን የዳሰሰ የማይነካውን ኃጢአተኛ የነካ የማይገባበት ቤት የዘቀራጮች ቤት ገብቶ እንጀራ የበላ ያመንዝራዋን ሴት ሽቶ የተቀባ ሰው የማይጸየፍ የፍቅር ስርዓት ያለው ድንቅ አለባበስ ያለው አለባበስ ስነስርዓት ነው። በስነስርዓት የተገለጠ ማንም የማይነቅፈው ወሸታም ካልሆነ በስተቀር፣ ከጠላት ጋር የሚሰራ ካልሆነ በስተቀር፣ ማንም አይምሮ ያለው የማይነቅፈው ፍጹም ጻድቅ ወዳጅ፣ ስነ ስርዓት ያለው ወዳጅ፣ በፍቅሩ ዝንፍ ያላለ ወዳጅ፣ መስቀል ድረስ የሚሄድ አቅም ያለው ወዳጅ ይሄ ልብስ የሆነን ወዳጅ የእኛ ራቁት የተሸፈነበት ወዳጅ በግርማዊነቱ በልዕልናው ፊት እንድንቆም አቅም የሰጠን ወዳጅ ያ የመጀመሪያውን ሰው አዳም ራቁቱን ሆኖ ሲያየው ልብስ ያለበሰው፣ ራቁታችንን ልሆንን ለእኛ ለሚስኪን ምስኪን ሀጣን ልብስ የሆነ ድንቅ አለባበስ ያለው ድንቅ ስርዓት ያለው ንጉሰ ነገስትና የካህናት አለቃ። ይሄ ማን ነው? ይሄ ማን ነው? በጉልበቱ ጽናት የሚራመድ መለኮታዊን ጉልበቱን ማን ይደርስበታል? ሰማያት በፊቱ የሚቀልጡለት፣ ተራሮች የሚንቀጠቀጡለት፣ ባህር የምትከፈልለት፣ ጉልበቱን ማን ይችለዋል? ሞት የደነገጠበት፣ መቃብር የተከፈተበት ጉልበተኛ ኃያል ኃያል በትህትና ለፍርዱ ታማኝ ስለሆነ እስከ መስቀል ሞት ድረስ ሄደ። በጌትነቱ ግን ተነሳ። ሞት ተሸነፈበት። የጠላት ክንድ ተሰበረበት። የእባቡ ራስ ተቀጠቀጠበት። ጉልበተኛ የሴቲቱን ጠላት ተበቀለ መስቀል ላይ የሄዋን ልጅ የድንግል ልጅ ሴቲቱን ያሳተውን ተበቀሉ ብርቱ ጉልበተኛ ስልጣን ያለው መለኮታዊ ሀይሉ መለኮታዊ ብርታቱ ወደ ሬል የለ በጽድቅ የሚናገር ይመልሳል እሱ ራሱ ለዚህ ጥያቄ ራሱ ይሰጥ መልስ ይሰጣል ጌታ ኢየሱስ ክርስቶስ በመንፈሱ ይሄ ትንቢት ነው ከጌታችን ልደት በፊት የተነገረ ትንቢት ነው በምን ብሎ ይመልሳል መሰላችሁ ይህ ከኤዶምያስ ልብሱ የቀላ ከባሶራ ይመጣል ይመጣል እርሱ ያማረ በጉልበቱ ጽናት የሚራመድ ማን ነው ብሎ ጠይቀዋል ኢሳያስ መልስ ይሰጠዋል በጽድቅ የምናገር ለማዳን እንበረታ ኢየሱስ ክርስቶስ በጽድቅ የምናገር እውነት ብቻ የምናገር በሱ የሚያምን የዘላለም ህይወት አለው የሚለው አዋጅ ብቸኛ እውነት ነው ሌላ እውነት የለም ሙስሊሞችም አድምጡ ሌላ ኤቲስቶችም አድምጡ ሌላ ሃይማኖት የለም። በስሙ የሚያምኑ በኢየሱስ ክርስቶስ የሚያምኑ በላከው በአባቶው የሚያምኑ ብቻ ናቸው ዘላለምነት ያላቸው። ይሄ እውነት ነው፣ ጽድቅ ነው። ጽድቅን የምናገር ያለው ይሄ። ወደ መስቀሉ የሚመጡ እስራኤል ወደ ነሐሱ ብሄደው እባብ በነደፋቸው ጊዜ እንደዳኑ ወደ መስቀሉ የሚመጡ ብቻ ሰይጣን የወጋውን አለም መዳን የሚችለው ወደ መስቀሉ የመጣ ሰው ብቻ ነው። እዛ ሰይጣን ይገድለዋል፣ ይበቀለዋል፣ በሃይማኖት ስም ያጠፈዋል። ህዝቡ ክርስቶስን ያላመን ሃይማኖት እባቡ ነድፎ ይገድለዋል። ይህንን እውነት የነገረን ለኒቆዲሞስ ዮሐንስ ሶስት ላይ እሱ ራሱ ነው። ጽድቅን የምናገር በእሱ የሚያምን እንዲድን እንጂ እንዳይጠፋ እግዚአብሔር አብ አንድያ ልጁን ልኳል የሚለው እውነት የማይለወጥ ይህንን እውነት የማይለወጥ እኔ ሕይወት ነኝ፣ መንገድ እውነት ነኝ እኔን ከማመን በቀር ወደ መድረስ አይቻልም ብሎ የተናገረ በስሙ ለሚታመኑ ነፍሳችንን በአብ እጅ አስቀመጠ። የታመነ ንግግሩ ወንጌሉ እውነት የሆነ ውሸት የሌለበት እሱ እኔ ነኝ ያለ ጌታ ኢየሱስ ክርስቶስ ለኢሳያስ ጽድቅን የምናገር ለማዳንም የምበረታ ነው። አዳኝ ነው። ኢየሱስ ማለት መድኃኒት ማለት ነው። አዳኝ፣ ኃጢአተኛን ሰው የሚያድን ከኃጢአቱ የሚያድን። ኃጢአት ቀላል ነገር አለም ኃጢአተኛ ሰዎች እናውቀዋለን፣ የኃጢአትን ክብደት። ኃጢአት ከባድ ኃይል ነው፣ ከባድ ህግ ነው፣ ገዢ ኃይል ነው፣ እስከ ሞት ድረስ ነው። ሚፋል ደግሞ ከኛ ጋር እስከ ሞት ደስ ከሚፋለመን ጠላ ጦስ የሚያድነን ያዳነን እሱ ነው። ለማዳን የሚበረታ ከበሽታዎቻችን ያዳነን እሱ ነው። ከስነ ልቦና ለመረጋጋት ያዳነን እሱ ነው። ተስፋ ከማጣት ከመቅበዝበዝ ያዳነን እሱ ነው። ተስፋ ሆኖ ከአይምሮ የሚያልፍ ሰላም ሆኖ የዘላለም ህይወቱ ጽድቅ ሆኖ ረፍት በረከት ሆኖ እኛን ውስጣችንን ማዕበላችንን ጸጥ ያደረገ መድኃኒት እሱ መሆኑን ይነግረናል። እኔ ነኝ እኔ ነኝ፣ ጽድቅን የምናገር ለማዳን የሚበረታ እኔ ነኝ። በዚህ ነው መድኃኒዓለም ብለን ስሙን የምንዘከረው። በየጊዜው የዓለም መድኃኒት ዓለም ያረፈበት፣ ከብዙ አይነት ችግሮች የተገላገለበት። እናንተ የመድኃኒዓለም ልጆች ብርቃችን ነው ይሄ ለእኛ ብርቃችን ነው። በጠላት ፊት እንቁልልጭ የምንለው ክብራችን ነው። የምንፎካከርበት ትልቁ መብታችን ነው። ይሄ ወቅት ጠብቀን ብቻ የምናስበው አይደለም። የዘላለም መታሰቢያችን ክብራችን ነው። መዝሙራችን ነው። ህይወታችን ውስጥ ንፋሳችን ነው። በተስፋውን የምናድረው እንጂችን ከባድ ዓለም አናልፋትም አንኖራትም ነበር ተስፋ ባይኖር ኖሮ የወንጌሉ ቃል ተስፋ ባይደግፈን ኖሮ ሰማያትን በቃሉ ስልጣን እየደገፈ አቆመ ይላል። እንኳን እኛ የሰማይ ሰራዊት እንኳን በሕያው ቃሉ ተስፋ ነው የቆሙት። እንኳን እኛ እኛም ቆመን የተራመድነው በሱ ነው። እግዚአብሔር ልጆች ብሩክ ስሙ የተመሰገነ። እንግዲህ ህማማቱን የምናስበው ያደነቀ ነው እንደ ኢሳያስ ያደለቀው ክብር ምስጋና ይገባዋል። የዓለማማይ ለድካም በሰላም በጤና በሰላም የትንሣኤው ያደርሰን። ኮሜንት አድርጉ ላይክ በተም ተሰትነኩት ሰው እንዲሰማው ያደርጋል። ሰሞኑን እያደረጋችሁ ያየሁኝ ነው። ታደረጉ ዘራችሁ ይባረግ። ቀሳሽ